ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደወያ መጻጻፊያና እየመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታ። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም እስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን፣ ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሌል ላይ የተሠራ ነው። ለተጨማሪ መረጃ እስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሌል። ይህ አዋዜ ሰበር ነው። የራሺያው ከፍተኛ ዲፕሎማት ኪሪል ዲሚትሪ ዩናይትድ ስቴትስ አሜሪካ መግባታቸው ተሰማ። ዲሚትሪ የራሺያ የመዋለንዋይ ሀብት ወይም ገንዘብ ሥራ አስኪያጅ ናቸው። እንደዚሁም የፕሬዚደንቱ ልዩ መልእክተኛ መሆናቸው ይታወቃል። ዲሚትሪ በቆይታቸው ከፕሬዚደንት ዶናልድ ትራምፕ ከፍተኛ ባለሥልጣኖች ጋር ይነጋገራሉ ተብለዋል። ኢሳያስ፣ በጣም ሰበር ዜና ነው ራሺያ አስደናቂ እርምጃን የወሰደችው ዓለም ዜናዎቹ በየራሳቸው በከባድ ፍጥነት እየተለዋወጡ ነው ያሉት። የትላንትናው ዘገባችን አሜሪካ በሩሲያ ላይ ማዕቀብ እንደጣለች ነው። ዛሬ ደግሞ የሩሲያው ተወካይ ወደ አሜሪካ መሄዳቸውን ነው። እጅግ በጣም ፈጣን ነው። ምንድን ነው የተፈጠረው ነገር? በግሌ አድናቂ ነኝ እንደዚህ በራሽያ እና በአሜሪካ መካከል ወይም በዶናልድ ትራምፕ እና በቭላዲሚር ፑቲን መካከል ያለው ግንኙነት አሁን ወለምታ ውስጥ ነው። በግልጽ እንደሚታየው የዩናይትድ ስቴትስ አሜሪካ ፕሬዚደንት ማዕቀብ ወስደዋል። በሀገሪቱ ሁለቱ ትልልቅ የነዳጅ ኩባንያዎች ሮዝ ኔፍት እና ሉኮይል ላይ እቀ ማዕቀብ አድርገዋል። ይሄም በዩናይትድ ስቴትስ አሜሪካ ዶላር እንዳይጠቀሙ የሚያደርጋቸው ነው። ይህም ራሳቸው ፕሬዚደንት ቭላዲሚር ፑቲን ቀላል ነገር አይደለም፣ ነገር ግን አይበግረንም ወይም ኢኮኖሚያችንን ለከፍ አደጋ ሊጋልጠው ሊያጋልጠው የማይችለው በማለት ምላሽ ይሰጡበት ነው እና ቭላዲሚር ፑቲን በተጨማሪም ዶናልድ ትራምፕ ማዕቀብም ሆነ በአንዳንድ ንግግሮቻቸው ራሺያ ላይ ተጽዕኖ ለማሳደር ወይም ራሺያን በጫና በጫና ወደዚህና ወደዚያ ለማድረግ የሚያደርጉትን ሙከራ ቢተውት እንደሚመረጥና ነገር ግን በሁለቱ ሀገሮች መጻ ድል ላይ የተመሰረተ በተለይ በኢኮኖሚው ዘርፍ የሁለቱ ሀገሮች ግንኙነት እጅግ እጅግ የሚያስጎመጅ መሆኑና ራሽያ ይህን መቀጠል እንደምትፈልግ ተናግረዋል። ከዚህ በፊት ደጋግመን እንዳልነው ከፕሬዚደንት ዶናልድ ትራምፕ ጋር በተያያዘ ራሽያ የምትሰጣቸው ምላሾች በጣም የተቆጠቡ በጣም ጥንቃቄ ያለባቸውና በጣም ዲፕሎማቲክ ናቸው። ለኢቨን፣ ራሽያን የሚያክል አገር የወረቀት ነብር የአንድ ሳምንት ጦርነት ስለመጨረስ ሶስት ዓመት ተኩል ፈጀበት፣ እንደዚህ የመሳሰሉትን ዩክሬን ወቅታ ማባረር ትችላለች የሚሉትን በጣም ከባድ ዘለፋዎች በተናገሩበትም ጊዜ ከራሽያ የተሰጠው ምላሽ በአስደናቂ ሁኔታ በጣም የተመጠነ ነው። ለዚህ ፕሬዚደንት ቭላዲሚር ፑቲን ምንድን ነው ያሉት ዌል ሶስት ዓመት ተኩል እየተዋጋ ነው ያለ ነው ኔቶ ነውና፣ ኔቶስ በማለት ነው የጠየቁት። የወረቀት ነብሩ ማን ነው ራሺያ ወይስ ኔቶ ነው በማለት ነው ያቀረቡት። ከዚህ ባለፈ አልተገባ ወይም ደግሞ ንዴት ብለህ የምትገልጸው ነገር የለም። አሁንም ማዕቀቡን መውሰዳቸውንና የቡዳፔሽቱን ስብሰባ ለብኩን ስብሰባ፣ ጊዜን አላጠፋም ሰርዤዋለሁ ማለታቸውን በተመለከተም ስቲል ከቭላዲሚር ፑቲንም ሆነ ከቤተመንግስት ቃል አቀባያቸው የከፋ ቁጣ ወይም ይችን ይወዳል የሚል አይነት ምላሽ የለም። ሰው አሁን ምንድን እየሆነ ያለው በአሜሪካና በራሽያ መካከል በዶናልድ ትራምፕና በቭላዲሚር ፑቲን መካከል የነበረው የመከባበርና ይህንን የዩክሬን ጦርነትን ከመፍታት አኳያ ለራሽያ የሰጡትን ቀዳሚ ሚና እውቅና በማንሳት የራሽያ ችግሩን እንዴት መፈታት አለበት ብላ ያቀረበችውንና አላስካ ላይ የተቀበሉትን አካሄዷን ትተው ከነኬየቭ እና ከአውሮፓ ሆኖች ጋር በማበር ተኩስ አቁም ታደርጋለች አታደርጊም ተኩስ አቁም እስክታደርጊ ድረስ በተኩስ አቁም የጦርነት እስኪቆም ድረስ ይሄ ማዕቀብ አለ። ቀጥሎ ደግሞ እንዲህ እያለ እንቀጥላለን የሚል የመረረ አቋም ነው ዶናልድ ትራምፕ ያዙት። ሰው አሁን አስገራሚ ምንድን ነው? ራሽያ ከፍተኛ ከፍተኛ ዲፕሎማቷን የፕሬዚደንት ቭላዲሚር ፑቲንና ቤተሰባቸው የቅርብ ሰው ተብለው በዚህ በጦርነቱ መጀመር ላይ ፌብሩዋሪ 24 2022 ከጦርነቱ መጀመር በኋላ የአሜሪካ ገንዘብ ሚኒስቴር ማዕቀብ የጣለባቸው ሰው ናቸው ኪሪል ዲሚትሪየቭ። ኢሳያስ እኚህ ሰው ምዕራብ የተማሩ ናቸው፣ በነገራችን ላይ እዛው ዩናይትድ ስቴትስ አሜሪካ የምርጦቹ ውዶቹ ዩኒቨርሲቲዎች ሰዎች ሊረዱኝ ይገባል። ሃርቫርድና ሃርቫርድና ወይ በኋላ ሳስታውሰው እቀጥላለሁ። ሌላ አንድ ዩኒቨርሲቲ ያለው ሁለቱ ዩኒቨርሲቲዎች ነው የተማሩት፣ ሃርቫርድና ስታንፎርድ ዩኒቨርሲቲው የተማሩ ናቸው። በቋንቋ ፍሉየንት ናቸው በእንግሊዝኛ። ሁለተኛ የምዕራቡን አኗኗር ዘይቤ ወይም እንትን የተረዱ ናቸው። ከዚህ ቀደምም የማኪንሴይ በሚባለው የአሜሪካ አማካሪ ድርጅት በአማካሪነት በጎልድማን ሳክስ ብሎ በሚታወቀው የኢንቨስትመንት ባንክ ደግሞ የኢንቨስትመንት ባንክ ሆነው ሰርተዋል። ሰው ስለዚህ ዌስተርናይዝድ የሆኑ ራሽያዊ ናቸው። ለዚህ በጣም የሚያገለግሉ ናቸው። አስገራሚው ነገር በዘመና ሶቪየት ህብረት ዩክሬን የተወለዱ ውልደታቸው ዩክሬን ነው። እኚህ ሰው አሁን ራሽያ ከዩክሬን ጋር የገጠመችው የህልውና ጦርነት ስትሎ ትችላለ። በዚህ ውስጥ የፕሬዚደንት ቭላዲሚር ፑቲን ታማኝና ቀኝ እጅ የሆኑ ሰው ናቸው። ስለዚህ ራሽያ እኚህን ጆሮ መያዝ የሚችሉ አሜሪካን የምትገባቸው አሜሪካንም የሚቀሏት ነገር ግን ቁልፍ ቦታ የያዙ የኢንቨስትመንት የራሽያ የኢንቨስትመንት ሄድ ናቸው። ገንዘብ የሀገሮች አንዱ የሚለኩበት ሀብታቸው መበዘኛው እሱ ነው። ለምሳሌ መካከለኛው ምስራቅ ውስጥ ብዙዎቻችን ሀብታሙ ሀገር ሀብታሙ ሰው ማን ነው ብለን ስናስብ የሚመስለን የሳውዲ አረቢያው ኤምቢኤስ ናቸው። አይደለም መሐመድ ቢን ሳልማን። ነገር ግን አይደሉም። መሐመድ ቢን መሐመድ ቢን መሐመድ ቢን የኳታሩ ናቸው። ይቅርታ፣ የተባበሩት አረብ ኤሚሬቶቹ ኤሚሬቱ ናቸው። አሁን ያሉት መሪ ማለት ነው። ሶብሬን የሚባለው የኢንቨስትመንት ገንዘብ በትክክል አስታውሼ እንደሆን ትንሽ ካነበብኩ ቆይቷል። ከሶስት ትሪሊዮን ዶላር በላይ በእጃቸው ያለ ነው እና ኢንቨስት ሊያደርጉት የሚችሉት ሀብት ነው። ይሄ በመካከለኛው ምስራቅ ሀብታሙ መሪ ያደርጋቸዋል። እና እኚህ ሰውዬ የራሺያ የኢንቨስትመንት ገንዘብ ላይ የተቀመጡ ሰው ናቸው። ስለዚህ ለምን መጡ ለሚለው ጥያቄ ምንም የሚያሻማ ነገር የለውም። በቭላዲሚር ፑቲን እና በዶናልድ ትራምፕ አስተዳደር መካከል የተፈጠረውን ቁርሾን ብለው ይሄንን ሁኔታ ለመለወጥ ነው። ቭላዲሚር ፑቲን ምንድን ነው ያሉት? ባለፈው በሰጡ መግለጫ ወይል የቡዳፔሽቱን ስብሰባ በተመለከተ ሀሳቡን ያመጣቸው አሜሪካ ናት፣ እኛ መሰረቱን አለ የምናውቀው ሌላ ጊዜ መተላለፉን ነው በማለት በር የከፈቱት ነገር አለና ነገሮችን እንደገና ለማስተካከልና ዶናልድ ትራምፕን ከአውሮፓና ከኪየብ እቅፍ ውስጥ ለማውጣት ወይም ደግሞ ከአሜሪካ ጋር ሰላም ለመስራት የውይይታቸው የጉዟቸው አላማም? የሁለቱን አገሮች ጅምር ግንኙነት እንዴት መቀጠልና ማጠናከር ይቻላል በሚለው ነጥብ ላይ የአሜሪካን ከፍተኛ ባለሥልጣኖችን ያነጋግራሉ ነው የተባለው። በነገራችን ላይ ከዚህ ከዩክሬን ጦርነት በኋላ ዩናይትድ ስቴትስ አሜሪካንን ለመጎብኘት የመጀመሪያው ከፍተኛ ባለሥልጣን ምኚህ ኪሪል ዲሚትሪ ናቸው። ባለፈው መያዝያ ወርና አይስ ብሬከር ሊባሉ የሚችሉ ሰው ናቸው። ቪላዲሚር ፑቲን ትክክለኛ ሰው መርጠዋል። የዋይት ሃውስን ለመመለስ ማለት ይችላለሁ። ሰላም ሰሪዎች ደስ ይሉኛል። አንድ ስቴፕ መሄድ አለበ፣ አንድ ደፋር እርምጃ መሄድ መቻል አለበ። ብር ዘግተ ተኮራ ብዙ ነገር ሊያልፍ ይችላል እና አይ ቲንክ ራሺያ በጣም ክሬቲቭ የሆነ ነገር ነው ያደረገችው ይህን ቁልፍ ዲፕሎማት የተቀዛቀዘውንና የሆነ አጣብቂኝ ውስጥ እየገባ ያለውን የክሬምሊንና የዋይት ሀውስን ግንኙነት ለማስተካከል አንዳንድ መንገድ የዘጉ ነገሮችን ለማጥራት የሚያስችል የሰላም ይዛህ መሄዳቸው ለኔ በጣም አስደናቂ ነው። ይሳያስ ዓለም አሁን እንግዲህ ሩሲያ ዶናልድ ትራምፕ በተለያየ ጊዜ የሚያደርጉትን ነገር እያለፈች አሜሪካ ከአሁን ቀደም በተደጋጋሚ እንዳልነው ትልቅ የገበያ መድረክ ናት። ሩሲያ ደግሞ ከአሜሪካ ጋራ ይህንን መድረክ ተናግዳበት አታውቅም ማለት ይቻላል። በከፍተኛ ሁኔታ እነ ቻይና እነ ህንድ በሚናገዱበት ሁኔታ ይሄ አለመናገዷ በራሱ ለሩሲያ እንደ አንድ መልካም አጋጣሚን ማጣት አድርጎ በማየት ፕሬዚዳንት ፑቲን በተደጋጋሚ ዶናልድ ትራምፕን ወደ ራሳቸው ለማምጣት የሚያደርጉትን ጥረት እስቲ እንደው በምን መልኩ ታየዋለህ? ሲቀጥል ደግሞ አሁን ወደ አሜሪካ የገቡት ወደ አሜሪካ የገቡት የሩሲያ ባለስልጣን አሜሪካ ከሩሲያ ጋር የምትናገድበትን መንገድ ለመፍጠር ታስቦ ነው ወይ?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 ጉዳይ አድርጋ የሀገራቱ የዲፕሎማቲክ ግንኙነት ወደ ነበረበት ደረጃ መመለስ አምባሳደሮቻቸውንም የሁለቱ ሀገሮች በየሀገሮቻቸው የሚገኙት እና ከዚህ ግንኙነታቸው መቋረጥ እየተነሳ ደግሞ በዚህ በተለይ በኒክሌር መሳሪያዎች ቅነሳ ላይ በመሳሰሉት ቁልፍ በሆኑ ስትራቴጂክ በሆኑ አሳሳቢ የዓለም ጉዳዮች ላይም አብሮ መስራት አቁመዋል። ስለዚህ እነዚህን ሁሉ ወደ ነበረበት የሚመልሰው የሁለቱ ሀገሮች የዲፕሎማቲክ ግንኙነት ነው። በይበልጥ ግን በዶናልድ ትራምፕ በኩል አስተዳደርጋ ራሽያ ከፍተኛ የንግድ ከፍተኛ የቢዝነስ ሁኔታዎች እንደነበረ ባለፈው፣ ይሄ ሬር እርዝስ በምትለው በአሉሚኒየም ስሙ በጣም ሲዩዝ ነው፣ ከፍተኛ ገንዘብ ያለው ነገር ነው። እንደዚሁም ደግሞ በዚህ በአርክቲክ በኩል ባለው የአዲስ ከበረዶ ከበረዶው እየቀለጠ መምጣትና መንገዶች መሬቱ እየተገለጠ ወደዛ የሚያስገቡ መንገዶች እየተከፈቱ መምጣት የቀጣዩን ስትራቴጂክ የኢኮኖሚ ፍልሚያ ወደዛ ነው የሚወስደው። አሜሪካ የአርክቲክ አገር ናት። ራሺያ የአርክቲክ አገር ናት። ካናዳ የአርክቲክ አገር ናት። ቻይና ግን አለችም በነገራችን ላይ ኢሳያስ እና ራሷን ስትገልጽ ምን ትላለች? የአርክቲክ አቅራቢ አገር ትላልቱና እዛ ውስጥ እኔም አለኝ የሚል ነገር አለና፣ በዚህ ረገድ ከፍተኛ ሂጅ የሆነ በቢሊዮን በቢሊዮን በቢሊዮን ዶላሮች የሚቆጠሩ ጥቅሞች ያሉት ነው የሁለቱ ፖቴንሻል ጌ ኢኮኖሚ ግንኙነት እንግዲህ ነዳጅ ጋዝ እንደዚህን ጨምሮ ማለት ነው። ስለዚህ አሁን ዶናልድ ትራምፕ ደግሞ ወደ እነዚህ ለመሄድ የዩክሬን ጉዳይ መፍታት አለብን በሚል ፊት ለፊት ያስቀመጡት በቀድሞ ሁኔታ ያስቀመጡት ስለሆነ ራሽያ ደግሞ ሁሌ ከሱ እሱንና ከሱ ባሻገር ያለውን ጉዳይ ነው የምታየው። ስለዚህ አሁን የላከቻቸውም ሰው በዚህ በኩል የሀገሪቱ የኢንቨስትመንት ሀብት ኃላፊ ናቸው አስተዳዳሪ ናቸው። በዛ በኩል ደግሞ የቭላዲሚር ፑቲን ጆሮ ያላቸው ተደማጭነት ያላቸው ከፍተኛ ባለስልጣኗን አሜሪካ እየተማሩ ባለስልጣኗን ዩክሬን እየተወለዱ ባለስልጣኗን ነው ራሽያ የላከችውና ከዚህ አንጻር ከአውሮፓውያኖቹ ጋር የገባችውን የጀርባ ሴራና ደባ በአሸናፊነት ለመውጣት የምታደርገው ጥበብ ወይም እርምጃ አንዱ አካል አድርጌ ነው የምቆጥረው የእኚህ ከፍተኛ ባለስልጣኗ ድንገት አሜሪካ መግባት አለም አሜሪካኖች ለምሳሌ ከሩሲያ ጋር ባለው የድርድር ሂደት አለመሳካት አላኮረፉም ማለት እንችላለን። እኚህን ባለስልጣን ሲቀበሉ የሚቀበሉበትስ መንገድ በምን መንገድ ነው የሚቀበሉትስ፣ በራቸው ክፍት እንደሆነ ያሳያል ማለት ነው። አዎ በሩ ክፍት ነው። ምንም ነገር ከሰማይ ዱብ ይላሉ ማለት አይደለም። ድንገተኛ ያልተጠበቀ ጉብኝት ሲያደርጉ እየመጡ መሆናቸውም ኮሚኒኬት ተደርጎ ነው። ሁለተኛ ሰውየው ሲመረጡ ከሰው መርጦ ከሰው መርጦ ለሹመት ከእንጨት መርጦ ለታቦት እንደሚባለው ኩርፊያን ኩርፊያን የሚበትኑ ጨዋታ የሚያውቁ እና በቁም ነገር መመሰጥ የሚችሉ ደግሞ ሰዎች አሉ እና እኚህ ሰው ለዚህ የሚያስፈልገው ምዕራባዊ ቫሊዩን ቅድም እንዳልኩ ሃርቫርድ የተማሩ ሰው ናቸው። በምዕራባውያን ባንኮች እና ኩባንያዎች ላይ የሰሩ ናቸው እና የነሱን ቋንቋ፣ የነሱን ባህል እንደነሱ የሚያውቁ ናቸው። ስለዚህ ቭላዲሚር ፑቲን ደና አስተንታኝ ወይም አነጋጋሪ ሰው ልከዋል እና ፍራም ፍሬያማ ሊሆን ይችላል የሚል እምነት ቢያድር ማጋነን አይሆንም። ምክንያቱም ዶናልድ ትራምፕም ወደዚህ እየተገፉ መምጣት ነው እንጂ ፍላጎታቸው የሚፈልጉት የዩክሬን ጦርነትን ማቆም ነው፣ የኖቤል ሰላም ሽልማታቸውን ማግኘት ነው። እና ሁሌ የሚንቀሳቀሱት እነዚህን ግቦቻቸውን የትኛው መንገድ ቶሎ በእጅ ያስገባልኛል ቶሎ ያፋጠንልኛል የሚለውን ነው። ስለዚህ አንድ ባዶ እጃቸውን እንዳልሄዱም ማሰብ ያስፈልጋል። የሆነ ሀሳብ ይዘውም ሊሄዱ ይችላሉ። ለማንኛውም ዝርዝሩን እየቆየ እንሰማለን። ኢሳያስ አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃ ድንቅ መዝገብ ስሙ የሰፈረ ትልቁ የማኅበራዊ ሚዲያ ፕላትፎ ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን፣ ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሠራ ነው። ለተጨማሪ መረጃ እስክሪኑ ላይ በሚታዩ አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊል ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን።